የትግራይ ክልል ዳግም ወደ ግጭት እንዳይገባ መስራት ያስፈልጋል ሲሉ በአዲስ አበባ የሚገኙ የትግራይ ክልል ተወላጆች ጠይቀዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳና የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ዙሪያ ውይይት አካሂደዋል። በውይይቱ ነዋሪዎች ክልሉ ዳግም ወደ ግጭት እንዳይገባ የፌዴራል መንግስት ከክልሉ ህዝብና ከሚመለከታቸው አካላት ጋር በቅንጅት ሊሰራ ይገባል ሲሉ ጠይቀዋል። በአሁኑ ወቅት የትግራይ ህዝብ ሰላም ፈላጊ መሆኑን የገለጹት ነዋሪዎች ይህ እንዲረጋገጥ ግን በጋራ መስራት ያስፈልጋል ነው ያሉት። ከዚህም በተጨማሪ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ገቢራዊ እንዲሆንም ጠይቀዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በሰጡት ማብራሪያ የፕሪቶሪያ የሰላም ስምምነት መፈረሙ በክልሉ ሰላም እንዲረጋገጥ ጉልህ ሚና ተጫውቷልም ብለዋል። በክልሉ ወቅታዊ ጉዳዮች ላይ የሚደረገው ውይይት ቀጣይነት ሊኖረው እንደሚገባም ተጠቅሟል። ዘገባው የሪፖርተራችን መሀሪ አለሙ ነው። በአዲስ አበባ ከሚገኙ የትግራይ ተወላጆች ጋር በክልሉ ወቅታዊ ጉዳይ ዙሪያ በተደረገው ውይይት የተነሱ አስተያየቶችን መሀሪ አለሙ አሰባስቧል፣ እንደሚከተለው ይቀርባል። እኔ እንደ አንድ ትግራይ ተወላጅ ሁኜ ሳነሳ ትግራይ ህዝብ ሰላም ይፈልጋል አጋጣሚ ሆኖ አዲስ አበባ ላይ ያለነው የትግራይ ተወላጅም ሰላም እንፈልጋለን። ለሰላም እንቆማለን፣ ለሰላም የሚከፈል መስዋዕት እንከፍላለን። ምንጊዜም ቢሆን ከመንግስት ጎን መቆምና ሰላምን የምንሻ ነው። ከዚህ በፊትም የነበረውን ጦርነትም አንፈልገውም ነበረ? አሁንም ቢሆን በማንኛውም ሁኔታ ለሰላም እንጂ ለየትኛውም አካል ጦርነት ለሚፈልገውም አካል የምንፈቅደውም እድልም አይኖርም ማለት ነው። ስለዚህ እኛ ሁል ጊዜም ቢሆን የሰላም ተምሳሌት መሆን አለብን የሚል ነገር አለሽ። አመሰግናለሁ። ሰላም ነው የምንፈልገው ሰላም እንዲሆንልን ከፌዴራል ጋር ሆኖ ተስማምተው ሰላም ሆኖ አንድ ልብ እንዲያርጉን ይፈልጋለሁ። ይሄን የትግራይ ህዝብ ሰላም ነው የሚፈልገው። ስለዚህ ያለው ጄኔሬሽን አሁን ያለው ትውልድ አሁን በጣም የነቃና እያንዳንዱ የማን ችግር እንደሆነ የሚያቅሰው ነው። አሁን ያሉት እንወክላለን የሚሉትን በአዲስ ምርጫ ህዝቡ በወጣት የተደገፈ ከመንግስት ጋር እጅና ጓንት ሆኖ የሚሰራ ነው የሚፈልገው። በርካታ ወጣት መስዋዕት ሆኗል። እናቶች ለቅሳቸውና ሀዘናቸው ሳያገግሙ አሁንም ወደ ጦርነት ለመግባት እየተደረገ ያለ እንቅስቃሴ ፍጹም ትክክል ያልሆነ መወገዝም ያለበት ይህ መነሻ አድርጎ ደግሞ መንግስትም ስርዓታቸው እንዲይዙ ማድረግ አለባቸው አለበት የሚል አቋም አለኝ፣ በግሌ ማለት ነው። ከዚህ በፊት በተሳሳተ መንገድ ሄደው በርካታ ነገር ተፈጥሯል። በርካታ ወጣት በርካታ እናቶች ወጣቶች አልቋል፣ ብዙ መሰረተ ልማት ወድሟል። ያ ስህተት መልሶ እንዳይደገም ከፕሪቶሪያ ስምምነት በኋላ ደግሞ ያንን ተግባራዊ ማድረግ የተቻለ የተፈናቀሉትን መመለስ የወደሙት መሰረተ ልማቶች እንደነበሩ መስራት እየተቻለ ከትምህርት ገበታ የተፈናቀሉት ልጆች መመለስ እየተቻለ አሁን ደግሞ የወንበር ሽኩቻ ተጀምሮ አንዳንዱ አይ እኛ ባልነው ካልሆነ የሚላለ። ህዝቡ ግን በአብዛኛው የትግራይ ወጣት፣ የሆነ ሽማግሌ የሚፈልገው ሰላም ነው፣ ጦርነትን አይፈልግም። ከዚህ በፊት ባደረገው የሰላማዊ ሰልፍም ይሄ በትክክል አሳይቷል።